ንጉሱ ሰለሞን ሳይፈቅድ እስራኤላውያን ባለቤትነታት ባለቤት ሆነው እያለ እስራኤላውያን ሳይፈቅዱ ለምንድን ነው በማጭበርበር ተሰርቆ የመጣው ታቦቱ? እናበቡና ከሆነ በጽላት ላይ ያ የተጻፈው አሰርቱ ኪዳን፣ አሰርቱ ትእዛዛት የሚባለው እግዚአብሔር በጣቶቹ የጻፈው እንዲሁም ልጅ ሆነን የተማርነው ትምህርት እኮ ነው። በነገራችን ላይ አሰርቱ ቃላት ለተጻፈ ይሄ አሁን አይጠቅምም። ታቦቱ ታቦቱ ልበለው ሴት አላርጋ። ታቦቱ በዘመኑ እኮ የእግዚአብሔር ክብር ይገለጥበት የነበረው ታቦት ፍልስጤማውያንን እኮ እንደ ገል ያደቀቀ ነው። ታቦቱ መሬት ተከፍታ ዋጠችው ይላል መጽሐፉ። አሁን ኢትዮጵያ ታቦቱን አምጥቼዋለሁ ካለች አንድ ቀን ወጥቶ እንኳን በአይናችን አይተነው አናውቅም። ሌላው ታቦቱን ሰርቂ አምጥታው ከሆነ ከአሥርቱ ትእዛዛተ ኦሪት አንዱ አትስረቅ የሚል ተጽፏል። አይ ሰርቄ አምጥቼዋለሁ ካለች ታቦቱን በህግ አምላክ መልሳ ለእስራኤል ትስጥ ነው ራይ ይሄው አጋጣሚ ድርሳ ነው ራይ ዲ

ማስታወት ዓመት አንድ ጊዜ ወደ ቅድስተ ቅዱሳኑ ወደ ማስተስሪያ ድንኳኑ ሲገባ መጀመሪያ ስለ ራሱ ኃጢአት ነው መስዋዕት የሚያቀርበው። ከዛ ሳ የህዝቡን ኃጢአት ደግሞ ይዞ ይገባል አይደል? የሚለው ከዛ ያ የማዕጠንቱ የስርዓቱ የሚከናወንበት ጊዜ ትንሽ ዘገየት ካለ ሻኩራ የሚባል ሰንሰለት ታስሮበት ነው የሚገባ። ትንሽ ከዘገየ ተጎትቶ ነው የሚወጣው። ሲጎተት ሬሳ ነው። ስለዚህ ያ የሞት አገልግሎት ነበር ይላል። ያ የኩነኔ አገልግሎት ነበር። ለዚህ እኮ ነው ዓመተ ፍዳ፣ ዓመተ ኩነኔ፣ ዓመተ ዓለም ተብሎ የሚጠራው። ኢየሱስ ክርስቶስ ሲመጣ ግን የምህረት ዘመን። ክብር ለኢየሱስ ይሁን። እወደዋለሁ ኢየሱስን በነገራችን ላይ በጣም ነው። ማንም ክርስቶስን የሚጠላ የለም። ክርስቶስን ካልጠላው ወንድም የክርስቶስን ካልጠላው ደባ አያስፈልግም። ታቦታ አለ አትበል። ታቦታችን ክርስቶስ ራሱ የሰጠን ነው። ታቦቱ ተሽሯል። ቅድመ ዓለም የነበረ ለእኛ ኪዳኑ አይደለም። እኛ ኢትዮጵያን ከአህዛብ ለየት፣ ያንን እናንተ እንደ ኢትዮጵያ ሰዎች አይደላችሁ። ምን ይላችኋል? እስራኤላውያን እሱ የተጻፈበት አውድ ሌላ ነው። ስለዚህ እኛ ኢትዮጵያውያን ከታቦቱ ዘለ ከታቦቱ የመጣ ስለ ታቦቱ ነው። ታቦቱ ህግ አለበት፣ ጽላቱ ላይ የተጻፈው ትንሽ ረጋጅ ያን ብናወራ አይደለም፣ አንትሙን የታውሩ ግድመ ግድመ፣ ቆይ ቆይ ቆይ፣ በመንፈስ ሰይጣን እየተመሩ የጻፉትን ድርሰት አይደለም ማውራት አለብኝ። አባቶቻችን በመንፈስ ቅዱስ ተመርተው ብዙ ቃል አለ። የሕይወት መመሪያችን ይሄ ቃል ነው። ታምናለህ አሁን መጽሐፍ ቅዱስ በዚህ መጽሐፍ ቅዱስ ስልሳ ያስቃል አይደል ይኸው በስክሪፕቶን ትልየመጣለ ሜትሮ ነፍሳትን ሲደመር 88000 ነፍሳትን ይመረናል። ከዛሳ አይደል እና ቤተክርስቲያን ይሄን እና ተቀበለ ተስካርህን ወይም መታሰብ ያደረገ ስምህን የጠራ እግርህ የረገጠውን የመሬት አፈር የቀመሰ የጠጣ ያፈራ የለመንከኝንም ሁሉ እሰጥሃለሁ ይላል። እና ይህንን መጽሐፍ ይዛ ነው ቤተክርስቲያን ቤተክርስቲያን ብላ ምታወራ። ቅድም እኮ ነግር ያለው ቤተክርስቲያን ስለ ታቦት ነው። ታቦት በክርስቶስ ከድነት ጋር መብረቅ ያስመታችበት፣ ሰውን የገደለችበት፣ መሬት ተከፍቶ ሰዎችን የዋጠበት ያንን ሁሉ እናየዋለን፣ በደንብ እናየዋለን። ምንም የሚያስቅ ነገር የለም። እኛ ስለማጥፋት አይደለም።